በውብ ተፈጥሮ የተቃነች ሀብታሞች ፈልሰስ የሚሉባት ለኑሮ ምቹ የሆነች የደስተኞች ሀገር ናት። በሚገርም ሁኔታ በሰሜናዊ ግዛቷ ፀሐይ ለስድስት ወራት ያክል አጠልቅም። በዚህም በኩል ሌሊት ፀሐይ የሚወጣባት አውሮፓዊት ሀገር እያሉ ይጠሯታል። የች ሀገር ሰው ብትሆን ሰፊ መቀመጫ ወገቧ ሸንቀጥ ያለና ፀጉሯ ሁሉን የሚያባብል ዘንፈል ያለ እንደሚሆን ለመገመት ብዛማ አያስቸግርም። ለዚህም ምስክርነት ደግሞ ካርቷን ብቻ ማየት በቂ ይሆናልም። አንዳንድ ሀገራት የተፈጥሮ ሀብት በግብስ ሲታደሉ ሌሎች ደግሞ የሰለጠን የሰው ሀብት ይኖራቸዋልም። ይቺ ሀገር ግን የተፈጥሮ ሀብትን ከተማራ የሰው ኃይል ጋር አጣምራ ያዘች የምድር ገነት ናት። በሚቻል መልኩ ሁሉን አሟልቶ ሰጧታልም። የዛሬው መዳረሻችን በምድራችን ላይ ለሴቶች አረጋውያንና ሕጻናት እጅጉን ሲበዛ ምቹ የሆነችው የሰሜን አውሮፓዊቷ ኖርዌይ ናት። ኖርዌይ ዋና ከተማ ኦስሎ የምትባል ሲሆን አብዛኛዎቹ የኖርዌይ ሕዝቦች ደስተኞች እንደሆኑ ይነገራልም። ከሰማይ የሚወርዱ የሚመስሉ ረጃጅሙ ሸለቆቿ ፏፏቴዎቿና ሰማይን ደግፈው የያዙ የሚመስሉ ትላልቅ የድንጋይ ተራሮቿ በዓለም ላይ ኖርዌይን ለየት የሚያደርጓት የራሱ የሆኑ መታወቂያ ናቸው ብንል ማጋነን አይሆንም ኖርዌይ ከዓለማችን ደስተኛ ህዝብ ካላቸው ሀገራት ከቀዳሚዎቹ ተርታ ከመሰለፏ ባሻገር ለህፃናት ለዜጎችና አረጋውያን ምቹ ከሚባሉ ሀገራትም አንዷ ሰሜን አውሮፓዊቱ ሀገር ናት ህፃናት የተሻለ አስተዳደግ ትምህርትና እንክብካቤ አግኝተው የሚያድጉባት ዜጎች ጥሩ ኑሮ የሚኖሩባት ለዜጎቿ ሀብትን እኩል የምታከፋፍል እና ከዚያም ማለፍ ሲል አነስተኛ የወንጀል መጠን ያለባት የስራ አጥ ቁጥር ጥቂት የሆነባት የዓለማችን ሰላማዊት ሀገር ናት። የኖርዌይ አጠቃላይ ሀገራዊ ምርቷ ከ500 ቢሊዮን ዶላር በላይ ሲሆን ከዓለም ስድስተኛ ደረጃን ያዘችና የነፍስ ወከፍ ገቢዋ ደግሞ 90000 ዶላር ገደማ ይደርሳል። ኖርዌይ አጠቃላይ የሕዝብ ቁጥሯ አሁን ላይ ከ5.5 ሚሊዮን በላይ ሲሆን የቆዳ ስፋቷ ደግሞ 385,207 ስኩዌር ኪሎ ሜትር ነው። ኖርዌይ የነዳጅ ሀብቷ ገርምት ላይ የሚጥል የነዳጅ ክምችቷም ከባህር በታች የሚገኝ ሲሆን የነዳጅ ክምችቱ መኖር የታወቀው በ1960 ዎቹ አካባቢ እንደሆነ ይነገራል። በወቅቱ ኖርዌያውያን የነዳጅ መጠኑን በውል የማያውቁት የነበረ ቢሆንም በጣም የሚያስገርመው ነዳጁን ለማውጣት እንኳን የተማረ የሰው ኃይልና አቅሙ አልነበራቸውም። በዚህም የተነሳ 50 በመቶ ድርሻ ለስዊድን መንግስት በመስጠት እንዲያወጡላቸው በምትኩ ደግሞ ስዊድን ቮልቮ ከተሰኘው ግዙፍ መኪና ማምረቻ ፋብሪካ አምሳ በመቶ ድርሻ ለኖርዌይ መንግስት እንዲሰጥ ተጠየቁ። ነገር ግን ስዊድናውያን የቮልቮን አምሳ በመቶ ድርሻ መስጠት ስላልፈለጉ ጥያቄውን ውድቅ በማድረግ ከተወሰኑ ጊዜያት በኋላ ኖርዌይ በራሷ ዜጎች ሀብቷን አውጥታ መጠቀም ችላለችም። እንደ ኤሮፕያን አቆጣጠር በሺህ ዘጠኝ መቶ ሰባዎቹ ኖርዌይ ነዳጅ ማውጣት የጀመረች ሲሆን ይች ሀገር አሁን ላይ ሀብቷን በጥንቃቄ መጪውን ትውልድ ሳይቀር ታሳቢ በማድረግ የምትጠቀም ሀገር ሆናለችም። ከነዳጅ የሚገኘው ገቢ እንደ ኤሮፕያን አቆጣጠር በ1990 በከፍተኛ ደረጃ ሲጨምር ለቀጣይ ትውልድ ከነዳጅ ከሚገኘው ገንዘብ ተቆጥቦ መቀመጥ እንዳለበት የሚደነግግ ሕግ የወጣ ሲሆን ነዳጅ እየሸጠች ለቀጣይ ትውልድ የቆጠበችው ገንዘብ 1.4 ትሪሊዮን ዶላር በላይ ደርሷል። ኖርዌይ በሀብት ማማ ከሚጠቀሱት ውስጥ ከአውሮፓ ሁለተኛ፣ በመላው ዓለም ደግሞ 11ኛ ደረጃን በእጇ የያዘች የዓለማችን ነዳጅ አምራች ሀገር ስትሆን የተፈጥሮ ሀብት አያያዝ ላይ ያላት ቁመና በብዙ ሀገራት እንደተሞክረው ይወስዳልም። ኖርዌይ እንደ አብዛኞቹ መካከለኛው ምስራቅ ነዳጅ አምራች ሀገራት ሀብቷን ከማባከን የተቆጠበች ስትሆን የሀገሪቱ ሰሜናዊ ክፍል በቅዝቃዜውና ከዚ አለፍ ሲልም በበረዶ ግግር የተሞላ ነው። ነዳጅ በምታመርትበት ጊዜ እጅግ በጣም የተመጠነ ሲሆን ከመጠን በላይ አውጥቶ በነዳጅ መስከር የሚሉት ቅዠት የማይታይባት ሀገር ስትሆን በዚህ ጉዳይ መሪዎቿም ሆነው የተማሩ ዜጎቿ አንዳች ድርድር የላቸውም። ኖርዌይ በምትገኝበት ስፍራ ከ11 ሺ ዓመታት ጀምሮ ሰዎች ይኖሩበት እንደነበር የታሪክ ተመራማሪዎች ይጠቅሳሉ። የኖርዌይ ታሪክ በደንብ የሚታወቀው ግን በቫይኪንጎች ዘመን ነበር። ቫይኪንጎች ወደ እንግሊዝና ሌሎች ሀገራት በመንቀሳቀስ ወረራ ሲፈጽሙ የነበሩ ኃይለኛ ሕዝብ ሲሆን በዚሁ አጋጣሚ በዘመናችን በአብዛኛው ማህበረሰብ ክፍል ተወዳጅ የሆነውን ቫይኪንግ ፊልም ልጋብዛችሁ። ከቫይኪንጎች በኋላ ኖርዌይ በስዊድን ስር ተካታይ የነበረ ቢሆንም በኋላ ሩሲያውያን በወረራ ተቆጣጥሯት ነበርም። ሃገሪቱ እንደ ኢሮፓያን አቆጣጠር በ1905 ነፃነቷን አግኝታ ራሷን ቻለችም። አንድ ኖርዌያዊ በቀን ከአራት ሲኒ ቡና በላይ ይጠጣል። የፊንላንድና የሉክዘምበርግ ዜጎች ብቻ ናቸው ቡና በመጠጣት የሚበልጧቸው ሲል ጀርመን ድምፅ አንድ ጥናትን ጠቅሶ የነበረ ሲሆን ለዚች ሀገር ቡና በማቅረብ ደረጃ ሀገራችን ኢትዮጵያ ከፍተኛ ሚና ትጫወታለችም። በጣም የሚያስገርመው የኖርዌይ አብዛኛው ህዝብ ደስተኛ እንደሆነ የሚነገር ሲሆን ምናልባት ከሀገራችን ኢትዮጵያ የምታስገባው ቡና የራሱን ሚና ሳይጫወት የቀረ አይመስልም። ኖርዌያውያን በአፍሪካውያን እና በሌሎች ህዝብ ዘንድ ኃይለኛና አደገኛ የሚባል ተፈጥሮ እንዴት ወደ ገንዘብ መቀየር እንደሚችሉ የተካኑ ይመስላሉ። ላብነትም ሰሜናዊ ለንደን ውስጥ በሚገኝ ኪርከን መንደር ውስጥ አንድ ሆቴል አለ። ሆቴሉ ጎብኚዎች የሚያርፉበት ሲሆን ሙሉ በሙሉ ከበረዶ የተሰራና በሆቴሉ ካንሶላና ብርድ ልብስ ውጭ ሁሉም ነገር ከበረዶ ግግር የተሰራ ነው። በጣም የሚያስገርመው መጸዳጃ ቤቱ ሳይቀር ከበረዶ የተሰራ ነው። ሁሉም አካባቢዎች የራሳቸው የተፈጥሮ ሀብት አላቸው፣ እኛ ደግሞ በረዶ አንዱ የታደልነው ሀብት ነው ሲሉ ኖርዌያውያን በረዶ እንደ ነዳጅ እና ወርቅ ያለ ሀብታቸው እንደሆነ ለተለያዩ ሀገራት ሲናገሩ ይስተዋላሉ። ኖርዌይ መታረስ የሚችለው መሬቷ ከአጠቃላይ ስፋቷ ሁለት ከመቶ የሚደርሰው ሲሆን እንደኛ ሀገር የባህር በር ያጣች ሀገር ለለመሆኗ ሆኗ 83 ሺህ ኪሎ ሜትር የሚረዝም የባህር ዳርቻ መኖሩ በቂ ይሆናልም ይህም ከአውሮፓ አንደኛ፣ ከአለም ደግሞ ከካናዳ ቀጥሎ ሁለተኛው ሀገር ያደርጋታልም። ምንም እንኳን ኖሮ የመልካ ምድሯ መንገዶችና የተለያዩ መሰረተ ልማቶችን ለመገንባት አስቸጋሪ ቢሆንም ከፍተኛ ጥራት ባላቸው መንገዶቿና መሰረተ ልማቶቿ በምድር በብስና በውሃ የተሟላ የመጓጓዣ ስርዓት የዘረጋች የዓለማችን ምድራዊ ገነት ተብላ የምትጠራ ሀገር ናት። በሀገሪቱ ዘጠና አራት ከመቶ የሚሆኑ መኪኖች በኤሌክትሪክ የሚሰሩ ናቸው። ይህም ከፍተኛ የነዳጅ አምራች ሀገር ሆና ለምን የኤሌክትሪክ መኪና በስፋት ትጠቀማለች የሚል ጥያቄ አስነሳልም። ምላሹ ግን ከነዳጅ የሚወጣው በካይ ጋዝ ይህንን ግግር በረዶ አቀልጦ ወደ ውቅያኖስነት ይቀይረዋል። ይህ ደግሞ እንደ ኖርዌይ ላሉ በሰሜን ንፍቀ ክበብ የሚገኙ ሀገራትን ጠራርጎ ያጠፋል። ስለዚህ ኖርዌይ ለርካሽ የነዳጅ ትርፍ ስትል ህልውናዋን አደጋ ላይ ላለመጣልና ራሷን ለማትረፍ የአየር ንብረት ብክለትን አጥብቃ የምትከላከል ሀገር ናት። ኖርዌይ እንደ አውሮፓውያን አቆጣጠር በ2019 በዓለም ኢኮኖሚክ ፎረም የጉዞና የቱሪዝም ተወዳዳሪነት ሪፖርት መሰረት በመጎብኘት ሀያኛ ከመሆኗ ባሻገር የቱሪዝም ዘርፉ ሀገሪቱ ከምታገኘው አጠቃላይ ገቢ ውስጥ 4.5 በመቶ በላይ ይሸፍናል። በባህር ዳርቻዋ እና በተራሮቿ በበረዶ መሸራተቻዎቿ፣ ባይቆቿና በጫካዎቿ ታዋቂ የሆነችው ኖርዌይ በሀገሪቱ ውስጥ ታዋቂ የሆነው የጎብኝ መዳረሻዎቹ ስታቫንገር፣ ኦስሎ፣ አሌሱድ፣ ክሪስቲያን ሳድ፣ በርገን፣ አሪንዳል ትሮንድሄም፣ ትሮምሶ፣ ቶንስበርግ እና ሌሎችም ተፈጥሯዊና ሰው ሰራሽ ቦታዎች ይገኛሉ። በተፈጥሮና በሰው ሰራሽ ሁኔታ ያልተጎዱ ይልቁንም በቂ እንክብካቤና ጥበቃ የሚደረግላቸው ሲሆን በዚህም ብዙ ተጓዦችን እና የበረዶ ተንሸራቶችን ይስባልም። በምዕራብ ኖርዌይ እና ሰሜናዊ ኖርዌይ የሚገኙ ተራሮች እና ፏፏቴዎች በየአመቱ በመቶ ሺዎች የሚቆጠሩ የውጭ ሀገር ጎብኚዎችን በመሳብ ለሀገሪቱ ገቢ የበኩላቸው ሚና ይጫወታሉም። ኖርዌይ እጅግ ቀዝቃዛ ከሚባሉ ሀገራት ውስጥ የምትጠቀስ ሲሆን ይህ ቅዝቃዜዋ ግን እንደኛ አመቱን በሙሉ ፀሐይ ከሚወጣባቸው ሀገራት ለመጡ ሰዎች ከባድ ይሆናልም። ወደ ሰሜን ከፍ እያሉ በሄዱ ቁጥር ከዜሮ በታች 30 ዲግሪ ሴንቲግሬድ የሚደርስ እንደሆነ የሚታወቅ ሲሆን የበረዶ ግግር ወደ ሰሜን ጫፍ ጎራ ባለ ቁጥር እየጨመረ የሚሄድ ይሆናልም። ሀገሪቱን ለማየት ከታደሉ ህዝቦች ውስጥ ከቅዝቃዜዋ በስተቀር ኖርዌይ ለኑሮ ምቹ ሀገር መሆኗን የሚናገሩ ቢሆንም መላው የኖርዌይ ዜጎች ግን ይህ ተፈጥሮ ከፍተኛ የሚባል ገቢ ወደ ካዝናቸው ስለሚያስገባም አብዛም ሲያማርሩት አይስተዋሉም። ይልቁንም ቅዝቃዜ በሽታ የመከላከል ኃይልን ይጨምራል፣ በበሽታ ከተያዙም የትኛውን በሽታ ይፈውሳል ሲሉ ይናገራሉ። ሌላኛው ኖርዌይን ለየት የሚያደርጋት ጉዳይ በደህንነት ምንም የማትታወቅ ሀገር ናት። ለዚህ ያበቃት ደግሞ ዜጎቿ ከብዙ የአውሮፓ ሀገራት በተለየ መልኩ የተሻለ ደሞዝና ከዚያም አለፍ ሲል መንግስት ከፍተኛ የሆነ ድጋፍ ለመላው ዜጎቹ ማድረጉ እንደሆነ ይነገራልም። ምን እንኳን በዚህች ሀገር ህይወት አሰልችና እና ግራ የሚያጋባ ቢሆንም እርስዎ በሰሩት በለፉትና በጣሩት ልክ ስኬት ወደ እርስዎ ጎራ ማለቱ አይቀርም። ነገር ግን እኔ መዝናናት ነው የምፈልገው የሚሉ ከሆነ ታላቋ ሀገር ኖርዌይ ለእርስዎ ተመራጭ ናት። በዓለማችን ውስጥ የሚገኙ ተጽዕኖ ፈጣሪዎች፣ ታዋቂ ሰዎችና ሀብታም ወይም ደግሞ ቢሊዮነሮች መኖሪያ ቤታቸው ያደረጓት በተለያዩ ውድና ዘመናዊ ቴክኖሎጂዎች የተሞላች በግል ጀቶች ሳይቀር መሸራሸሪያ የሆነች ሀገር ናት። አብዛኛዎቹ የኖርዌይ ህዝቦች ደስተኞች እንደሆኑ ይነገራልም። ከሰማይ የሚወርዱ የሚመስሉ ረጃጅም ውብ ሸለቆቿ በዓለም ላይ ኖርዌይን ለየት የሚያደርጓት የራሱ የሆኑ መታወቂያ ናቸው ብንል ማጋነን አይሆንም። የዛሬዋ መዳረሻ የሆነችውን ኖርዌይን ያስጎበኘንበት ፕሮግራም ይመስል ነበር። መልካም ጊዜ